ሰላም፣ የንቁ ቤተሰቦቻችን የዕለተ ሮብ ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድና ተስፋዬ ነኝ። አብራችሁን ቆዩ። ለቤተ ክርስቲያን አሻጋሪና ጥበባዊ ውሳኔ እንዲያሳልፍ ቅዱስ ፓትርያርኩ ጉባኤውን አሳሰቡ። እንደሚከተለው ይቀርባል። አርባ አራተኛው የሰበካ ጉባኤ ዓለም አቀፍ መደበኛ ስብሰባ የቤተ ክርስቲያናችንን ተግዳሮች በማንሳት በማየትና በመገምገም ለቤተ ክርስቲያናችን አሻጋሪና ጥበባዊ ውሳኔ እንዲያሳልፍ ቅዱስ ፓትርያርኩ ጥሪ አቅርበዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም እጨጌ ዘመንበረ ተክለ ሃይማኖት በመንበረ ፓትርያርክ ጠቅላይ ቤተ ክህነት በመከናወን ላይ የሚገኙ በሚገኙ 44ኛው የሰበካ ጉባኤ ዓለም አቀፍ መደበኛ ስብሰባ የመክፈቻ ንግግርም አድርገዋል። እግዚአብሔር አምላካችን ዓመቱን ጠብቆ በከፍተኛ ጉጉት ለምንጠብቀው 44ኛው የሰበካ ጉባኤ አጠቃላይ መንፈሳዊ ዓለም አቀፍ ጉባኤ ላደረሰን ክብር ምስጋና ለእርሱ እናቀርባለን። እናንተም እንኳን ደህና መጣችሁ በማለት ቅዱስነታቸው ንግግር ጀምረዋል። ጥበብ እንደሌላቸው ሳይሆን እንደ ጥበበኞቹ እንዴት በንጹህ እንደምትመላለሱ ዕወቁ። ከቁጥር 5 ምዕራፍ 15 በሚለው ኃይለ ቃል መነሻ መልእክት ያስተላለፉት ቅዱስ ፓትርያርኩ ቤተክርስቲያኑ ዙሪያ ተከሰቱ ዓለም አቀፍ ወቅታዊ ችግር በንግግራቸው ላይም አንስተዋል። ዘመንና ቦታ ሳይገድ በምን ጊዜም ስራችን በጥበብ መስራት እንዳለብን የሚታወቅ ቢሆንም ዛሬ ላይ ግን ከምንም ጊዜው በበለጠ በጥበብ መመላለስ የሚያስፈልግበት ጊዜ ላይ እንገኛለን ብለዋል። የዛሬዎቹ ችግር በአንድ አካባቢ ብቻ ያሉ ሳይሆኑ ዓለም አቀፍ ቅርስ ያላቸው እንዱ ታላላቅ መሪዎች ሳይቀሩ በዓለም መድረክ ላይ ስሞታ ሲያቀርቡ በአይናችን አይተናል፣ በዙሪያችንም ሰምተናል። በሁኔታውም የክርስትና ሃይማኖት በአጠቃላይ በተለይም ደግሞ የኦርቶዶክሳውያን ወገኖቻችን የችግሩ ገፈት ቀማሽ እንደሆኑ ሆኑ እየተስተዋሉ ነው ሲሉም ተናግረዋል። በሀገር ውስጥ ቤተክርስቲያናችን ዙሪያ ያለው ችግር ሲገለጽ እኛም በዚህ ወገን አካል መሆናችን ችግሩ ቀማሽ መሆናችን አልቀረም። በየቀኑ ካህናትና ምዕመናን ይገደሉብናል፣ አብያተ ክርስቲያናት ይቃጠሉብናል፣ የእምነት የህሊና ነጻነት በእጅጉ ግሳሳ ሆኖብናል፣ አላስፈላጊ የሆኑ ጫናዎች በዝተውብናል። ከውጭም ከውስጡም በተቀነባበረ ስሌት የቤተ ክርስቲያናችን ስም ማጥፋት የዕለት ተግባራቸው ያደረጉ አካላት ተበራክተዋልም ብለዋል። ቅዱስ ፓትርያርኩ ቤተ ክርስቲያናችን ከነባሩ ረጅም ዘመን ካስቆጠሩ ሰፊ ማድ ያበላቻቸው ያለች መሆኗን ዘንግተው እንብላሽን ጠጣሽ የሚሉ ወገኖች በዝተዋል። በእነዚህ በሌሎች ምክንያት አባቶች እንደ ልብ ተንቀሳቅሰው መስራት የማይችሉበት አጋጣሚዎች የተፈጠሩ ነው። የወለጋ ችግር ለዚህ በዋናነት ተጠቃሽ ነው በማለት ንግግራቸውን ተናግረዋል። እነዚህን ፈተናዎች ለማለፍ ጥበብ ያስፈልጋል። ነገር ግን ጥበብ መከተል ማለት ዝም ብሎ ማለፍ ወይም አይተው እንዳላዩ መኖር ማለት አይደለም። በጥበብ መመላለስ ማለት ከሁሉም በፊት ችግርና የችግሮችን መንስኤ በአግባቡ መረዳትና መለየት መቻል ነው። ከዛ ራስን ለከፍ አደጋ በማጋለጥ መልኩ የተለያዩ ቶችን መጠቀም መሻገር መቻል ነው። በዚህም ዘመን እንዲህ ያለ ጥበብ መጠቀም የግድ ያስፈልጋል ሲሉ የችግሮቻቸው መፍትሄ የሚያሉትንም አመላክተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ቤተክርስቲያናችን እየተፈተነች ያለችው ከውጭ ብቻ ሳይሆን ከውስጥም ጨምሮ እንደሆነ መካድ የለብንም ያሉ ሲሆን ንጽህትና ቅድስት ቤተክርስቲያናችን ስር የሰደደ የቅድስና ህይወት በፈርሃ እግዚአብሔር የተቃኘ ስነምግባር ምግባር ያላት ቤተክርስቲያናት በአሁኑ ጊዜ ግን እነዚህ ሁሉ ቦታዎች እየለቀቁ ያሉ መስለዋል። ቤተክርስቲያን በረጅሙ ታሪኳ ሲያስተምሩ ሆነ ሲማሩ ሲመንኑ ም ሆነ ሲመነኩሱ ሲቀድሱም ሆነ ሲያስቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተክርስቲያንን በጥበብና በስብና በንጽህናና በቅድስና ጠብቀው ያስረከቡን እልፍ አላፍ ጣበው እንዳልነበሩ ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔር እንደ ቅኖና በጥንቃቄ ማገልገል አቅቶና ምእመናን በዚህ ምክንያት የተሰናከሉ እንደሆነ ማስተዋል ነው ያሉ ሲሆን፣ ሚዲያ ውስተቶችን ወደ ውጭ በማውጣት ተሳድቦ ለሳዳቢ እያደረግን ነው። ይህ ሊሆን የተቻለ የቤተክርስቲያን ንብረትና ሀብት በአግባቡ በመያዝ ለታለመለት ዓላማ መዋል አለመቻላችን ነው። ችግር ባለበት ከቀጠለ ሌላ ጦስ ይዞብን እንደሚመጣ ሁነኛ ለከት ማድረግ የግድ ይሆናልም ብለዋል። ህዝበ ክርስቲያኑም ከቤተክርስቲያኑ ሊያገኘው የሚገባ የበጎ አድራጎትና የጤና ትምህርት፣ የማህበራዊ ዋስትና አገልግሎት በሚጠብቀው ደረጃ ሊያገኝ አልቻለም። የገዳማትና የአብነት ትምህርት ቤቶች ችግሮች በነበሩበት በልመና ኑሮ እየቀጠሉ ነው። በውስጡም በችግር የሚኖሩ ገዳማትና የተዘጉ የአብነት ትምህርት ቤቶችና አብያተ ክርስቲያናት የተበራከቱ እንደሆነም ተናግረዋል። ታዲያ ይህን ሁሉም መልክ ማስያዝ ቤተክርስቲያናችን ለቀጣዩ ትውልድ ማሻገር የሚቻለው በጥበብና በጥበብ ብቻ መስራት ሲቻል ነው ያሉት ቅዱስ ፓትርያርኩ ቅዱስነታቸው በመጨረሻ የቤተ ክርስቲያናችን ተግዳሮቶች በዚህ ጉባኤ በማንሳትና በማየት በመገምገም ለቤተ ክርስቲያን አሻጋሪ ጥበባዊ ውሳኔ እንዲያስተላልፍ ጥሪም አቅርበዋል። ጉባኤውን በጸሎትና በወንጌል መክፈቱንም አብስረዋል። ይህ አራተኛው ፓትርያርክ የብፁዕ ወቅዱስ አቡነ መርቆሬዎስ መታሰቢያ ሐውልት ሊመረቅ መሆኑ ተገለጸ። ተጨማሪ አለን። የብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ መታሰቢያ ሐውልት በመንበረ ጸባኦት ቅድስት ስላሴ ካቴድራ ጥቅምት ዘጠኝ ቀን 2018 ዓ ምት ይመረቃል። ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የቅዱስነታቸውን የሐውልት ስራ የደረሰበት ምዕራፍም ተመልክተዋል። አራተኛው ፓትርያርክ የብፁዕ ወቅዱስ አቡነ መርቆሬዎስ መታሰቢያ ሐውልት ስራ ተቀብራቸው በተፈጸመበት በመንበረ ጸባኦት ቅድስት ሥላሴ ካቴድራል ጥቅምት ዘጠኝ ቀን 2018 ዓ ምት በብፁዕ ወቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት አክሱም ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት ብጹዋና ሊቀ ጳጳሳት ካህናትና ምዕመናን እንዲሁም የመንግስት ኃላፊዎችና የዲፕሎማዎች በተገኙበትም ይመረቃል። ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔ ዓለም ገዳም የበላይ ኃላፊና ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ የደቡብ ምስራቅ ትግራይና ራያ አህጉረ ስብከት ሊቀ ጳጳስ የብፁዕ ወቅዱስ አቡነ መርቆሬዎስ ሐውልት ስራ የደረሰበትን ምዕራፍ በመመልከት ቀሪ ስራዎችን እንዲጠናቀቁ መመሪያም ሰጥተዋል። በቀድሞ ስማቸው አ ባዘ ሊቫኖስ ፈንታ የሚባሉ ብፁዕ ወቅዱስ ፓትርያርክ አቡነ መርቆሬዎስ በጎንደር ክፍለ ሀገር በደብረ ታቦር አውራጃ በአለንታ ወረዳ አርጊ ኪዳን ምረት በተባለች ገዳም አርጊ ኪዳን ምረት በተባለች ገዳም ሰበካ ልዩ ስሙ ማር ምድር በ1930 ዓ.ም ምረት ከብላታ ፈንታ ተሰማና ከወይዘሮ ለምለም ገሰሰም ተወልደዋል። እድሜያቸው ለትምህርት በደረሰበት ጊዜ በተወለዱበት አካባቢና በአገራቸው የተለያዩ አካባቢዎች ተዘዋውረው ልዩ ልዩ መንፈሳዊ ትምህርቶችና የአስኮላም ትምህርት ተከታትለዋል። በተለያዩ አገልግሎት ከቆዩ በኋላ ላቸው በቂ ቤተክርስቲያን እውቀትና ባሳዩት የመንፈሳዊ አገልግሎት የስራ ወዳድነት ቤተክርስቲያን ጠራ 13 ቀን 1971 ዓ ም ባደረገችው የ13ተኛ ኤጲስ ቆጶስ ምርጫ በቅዱስ ሲኖዶስ በካህናት ምዕመናን ከፍተኛ ድምፅ ተመርጠው የኦጋንዴን አውራጃ ኤጲስ ቆጶስ ነውም ተሹመዋል። በተለያዩ ሀጉረ ስብከቶች በሊቀ ጳጳስነት አገልግለው አራተኛው ፓትርያርክ ነው የተሾሙት ነሐሴ 29 ቀን 1980 ዓ ም እንደነበርም ተናግረዋል። በፖለቲካው ግፊትና ጫና መንበራቸውን ለቀው ከሀገር ከመውጣታቸው በፊት እስከ ነሐሴ 28 ቀን 1983 ዓ.ም ምረ ድረስ ለቤተክርስቲያን አጠቃላይ አመራርነት ሲሰጡም ቆይተዋል። ከ26 ዓመት ስደት በኋላ ሐምሌ 25 ቀን 2010 ዓ.ም ምረ በስሙ ተሰይመው በሰማዕቱ ቅዱስ መርቆሪዎስ ክብር በዓል ወደ ቅድስት ሀገራቸው ኢትዮጵያ መመለሳቸውም ይታወሳል። ብፁዕ ቅዱስ አቡነ መርቆሪዎስ ቤተክርስቲያናቸውን ከድቁና እስከ ፕትርክና በሀገር ውስጥና ከሀገር ውጭ ነው አገልግለዋል። ቅዱስነታቸው ወደ ሀገራቸው ከተመለሱ ጊዜ አንስተው በመንበረ ፕትርክናቸው ሆኖ ከዚህ ዓለም ድካም ካረፉበት ቀን ድረስ ስለ ሀገራቸውና ስለ ቤተክርስቲያን ስለ ሕዝብ አንድነት ባርሞ ሲጸልዩና ሲባርኩ ቆይተው የካቲት 25 ቀን 2014 ዓ.ም ከዚያ ዓለም ድካም ማረፋቸውም ይታወሳል። አባቶች የሚታፈሩበት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግንነት፣ ሰላማዊነት እንደ ሞኝነት፣ መከበር እንደ ኋላ ቀርነት የሚታይበት ሁኔታ ላይ መገኘት የእኛም ድርሻ አለበት ሲሉ ብፁዕ አቡነ ሳይሮስ ተናገሩ። ተጨማሪ ያለ በዘመኑ የምንገኝ የቤተክርስቲያን አገልጋዮች እውነተኛ ማንነታችን ሲፈተሽ አለ። ያለበት ደረጃ በቀደሙ አባቶች ክብር ከመጠራት ያለፈ ለትውልድ የሚሆን ውርስ አለም ወይም ብለን ከመጠየቅ ጀምሮ ራሳችን የምንፈትሽበት ወሳኝ ወቅት ነው። እኛ የምንመዘነው ወደፊት በሚመጣው ትውልድ አቅምና ስኬት ሳይሆን በዘመናችን በሚጠበቅብን አንጻር ምን ሰራን በሚል የዘመናችን ትውልድ ሚዛንና ካለፈው ትውልድ አንጻር ምን የተሻለ ተግባር መፈጸም በሚል ሚዛን ባለመስራታችን የተፈጠሩ ክፍተቶች ለመረዳት ጊዜ አይፈጅብንም። ዛሬ በመላው ዓለም መለያየት እና መከፋፈል ነግሶ ጥላቻና መነቃቀፍ በስቶ የሰው ልጅ ስነ ምግባር ልዕል ሌልና ከተፈጥሮ ደረጃ ዝቅ ብሎ ይገኛል። በውጤትም አባቶች የሚታፈሩበት ሽማግሌዎች የሚከበሩበት ዘመን ተረስቶ ስድብ እንደ ጀግነት፣ ሰላማዊ እንደ ሞኝነት፣ መከባበር እንደ ኋላ ቀርነት የሚታይበት ላይ በመገኘት እኛም ድርሻ አለበት። በእኛም መካከል በአንድ ተቋም ውስጥ እየኖርን በአንድ አገልግሎት መስመርና አብለን ስነ ስርዓት እየተራመድን አካሄዳችን ተለያይቶ ወደ ኋላና ወደፊት የሚጓተትበት እንዳይሆን ማሰብ ይጠበቅብናል ሲሉ ተናግረዋል። ይህም ይህም የሆነው አቅም ስላለው ሰው ስለጎደለው ሀብት ስለጠፋ ብቻ ሳይሆን እውነት ስለጠፋ መተሳሰብና መከባበር መፈቃ አቀር እንደ ጎደለም ስለመጣ ነው ብለዋል። ይሁን እንጂ መስራት የሚገባን እውነተኛ ተልእኮ በአግባቡ ብንወጣ ያለለን የከበረ ሐዋርያዊ ስልጠናና አምላካዊ ቃል ኪዳን ብንጠብቅ የተሰጠ መንፈሳዊ ሀብት አክብረን ብንይዝ ሁሉንም መስፈርቶች አልፈን የራሳችን ትውልድ በሚገባ መጠን አገልግለን የአባቶቻችን ትውፊት አስቀጥለን ለመጨረሻው ትውልድ የሚታሰብ ውጤት እናስመዘግባለን ብለዋል። ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደምር አብሻዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ባለአራተኛው ሰበካ ጉባኤ ዓለም አቀፍ መደበኛ ስብሰባ ከተናገሩት ንግግር የተወሰደ ነው። ጥቅምት አምስት ቀን 2018 ዓ ምት ከንቁ ሚዲያ ደረስላችሁ ዜናዎችን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ከውድ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን ቸር